ተግተን እንጸልይ፣ ወደ ፈተና እንዳንግባ። በሕይወታችን በመንደራችን እግዚአብሔር ይግባ። በአባታችን ፊት በጸሎት ወርገን ኃይልነት በስማም ስንል ራሱ በስመ አብ ነው ምንለው። በስመ አብ በአብ ስም ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ፣ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አንድ አምላክ አሜን ብለን እንጨርሳለን ማለት ነው እና በስመ አብ ስንል ጣታችን ልክ እንደዚህ ማለት ነው። ጣታችን ትምህርተ መስቀል ነው የምናደርገው፣ ግንባራችን ላይ እናደርጋለን። ልክ ትምህርተ መስቀል አድርገን ግንባራችን ላይ ስናደርግ ግንባራችን ላይ ያለውን ክፉ መንፈስ አርቅልን ስንል፣ ግንባራችን ላይ በስመ አብ እንላለን። ከዛ በኋላ ወወልድ እንላለን፣ ወደ ታች ማለት ነው። ወመንፈስ ቅዱስ ስንል ወደ ግራ፣ አህዱ አምላክ ወደ ቀኝ፣ አሜን እንላለን ማለት ነው። በመጀመሪያ በስመ አብ ስንል ግንባራችን ላይ በትምህርተ መስቀል ማድረጋችን ስለምን ነው ቢባል ዛሎ የሎ ያለህ የምትኖር አንድም ደግሞ ቅድመ ዓለም ያለህ ዓለምን አሳልፈ የምትኖር ቅዱስ ዲዮስቆሪዎስ በቅዳሴው ላይ ቅድመ ዓለም ወስከላለም አሎ እግዚአብሔር በመንግስቱ አሎ እግዚአብሔር በተስልስቱ አሎ እግዚአብሔር በመለኮቱ አምላካችን እግዚአብሔር ከዓለም በፊት በመለኮቱ ነበረ በአንድነቱ በሶስትነቱ ነበረ እያለ ይናገራል ማለት ስለዚህ እግዚአብሔር ከዓለም በፊት መኖሩን ለማስረዳት ግንባራችን ላይ በስመ አብ እንላለን። ወወልድ ስንል ደግሞ የት ነው የምንመጣው? ታች፣ ወደ ታች፣ ወደ በስመ አብ ግንባራችን ላይ፣ ወወልድ ስንል ደግሞ ወደ ታች ወደ ደረታችን ላይ ማለት ነው። ወመንፈስ ቅዱስ ስንል ወደ ግራ ነው የምናደርገው ማለት ነው። ወደ ግራ ወደ ግራ እናደርጋለን። ወወልድ ስንል ወደ ታች ማድረጋችን ምንድን ነው? ዓለምን አሳልፎ የሚኖር ቅድመ ዓለም የነበረው ክርስቶስ ቅድመ ዓለም የነበረው ክርስቶስ ከሰማያት ወረደ ከሰማያት ወረደ፣ ከድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተወስኖ ተወልደ ስንል ወደ ታች እናደረጋለን። ወደ ግራ ወመንፈስ ቅዱስ ስንል ማድረጋችን ደግሞ ስለምንነው ቢባል ትርጉም አለው እያንዳንዱ ማለት ነውእና ትርጉም አለው። ስለዚህ ወደ ግራ ማድረጋችን ቀድሞ አዳምና ይዋን በድለው ከቀኙ ቁመት ወደ ግራ ቁመት ወድቀዋል። ከገነት ወደ ምድረ ፋይድ ወደ ሲኦል ወድቀዋል። ስለዚህ ከግራ ቁመት ወደ ቀኙ ቁመት አውጣን በፊት ቀድሞ ምሌ ነበርን ግራ ቁመት ነበርን፣ ስንል ወደ ግራ እናደርጋለን። ወደ ቀኝ መመለሳችን ደግሞ ከግራ ቁመት መልሰህናል፣ ወደ ቀኝ ቁመት አቁመህናል። ይህ ማለት ወደ ገነት፣ ወደ ቀድሞ ክብራችን፣ ወደ ቀደሞ ማንነታችን መልሰህናል ስንል ከዛን የአብስም የወልስም የመንፈስ ቅዱስ ስም ከጠራን በኋላ አንድ አምላክ አሚን እንላለን። በነገራችን ላይ ይሄ ቀላል ነገር እንዳይመስላችሁ፣ ይሄ በደንብ አርገን የበስመ አብን ትርጉም በደንብ አርገን መማር አለብን ማወቅ አለብን ማለት ነው። እናቶቻችን ድሮ በዱቄቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነው ዱቄቱን የሚያቦኩት እንጀራ የሚጋግሩት። ገና በር ሲከፍቱ ራሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በቃ የመኖሪያ ቤት ሊሆን ይችላል የመስሪያ ቤት ቤት ሊሆን ይችላል። ሰው በሩን ክፍት እንዳደረገ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሊል ይገባዋል። ማንኛውም ክርስቲያን የሆነ ሰው ማለት ነው። ማማተብ መልካም ነገር ነው። ምክንያቱም የሆነ ክፉ መንፈስ የሚረብሽ ነገር የሚያውቅ ነገር ቢኖር እንኳን ይርቃል። በመስቀሉ ምልክት ማለት ነው። እንዲሁም በእንተ ጸሎት የሚለው ላይ ፍትሐ ነገሥት ላይ ፍታ ነገስት ላይ አንድ ታሪክ እናስታውሳለን። ፍትሐ ነገሥት አንቀጽ 14 ላይ በእንተ ጸሎት ላይ ሁለት አሃው ነበሩ ይላል። ሁለት አሃው ነበሩ እና ሁለቱ አሃው የሙሴ ጸልምን ገሉን ትሩፋቱን ይሰሙ ነበረ፣ ያዳምጡ ነበረ እና ያን እየሰሙ እያለ ሙሴ ጸልምን አሳየን እያሉ ይጸልዩ ነበረ በጣም የሚገርማቸው ነገር ማለት ነው። ማንን አሳየን እያሉ ይጸልዩ ነበር? ሙሴ ጸሊምን አሳየን እያሉ ሁለቱ አሃው ይጸልዩ ነበረ እና በዚህ ሰዓት ከእለታት አንድ ቀን ሰይጣን ሙሴ ጸሊምን መስሎ መጥቶ ከደጅ ላይ፣ ከበር ላይ ቆመና እጁን ጸፋ፣ ማለት አንኳኳ። ሲያንኳኳ ማን አሉት። እኔ ሙሴ ጸሊም ነኝ ብትዘበዝቡኝ ማለት ስትጨቀጭቁኝ፣ አሁን አሁን ስሜን ስትጠሩ ስትዘበዝቡኝ መጣወኝ፣ አላቸው። ይገርማቸዋል። እንግዲህ ሙሴ ጸሊም ስሙ ሲጠራ እነሱ እንደሚወዱት እነሱ እንደሚያከብሩት ስለሚያቅ ማንን ተመስሎ መጣ? ሙሴ ጸሊምን ተመስሎ መጣ ማለት ነው። ስለዚህ ከፈቱለት ገባ። ሰይጣን ነው እንግዲህ፣ አስተውሉ ወገኖቼ። ሰይጣን ነው። ማንን ተመስሎን የመጣው? ሙሴ ጸልኝ ነው። ገብቶ የምትዘበዝቡኝ ምን ብላችሁኝ ነው አላቸው። የምትጨቃጭቁኝ ለምንድን ነው አላቸው። እኛማ ገድልህን እያነበብን ትሩፋትን እየሰማን ከበረከት እንድናገኝ ብለን ገድልህን እያነበብን ነው አሉት። እንግዲህ አለ፣ በሉ ከጸሎት ፍቅር ይበልጣልና እንጫወት አላቸው። እንግዲህ አስታውሱ ብዙ ጊዜ ጸሎት ልታደርጉ ስትሉ በሊናችሁ እየመጣ የሚረብሻችሁ አሳጥሮት በቃ ምን ያደርግላቸዋል? ይበቃቸዋል። በቃ የሆነ ሰዓት እኮ ደርሶብሃል፣ የጫዋታ ሰዓት እኮ ደርሶብሃል እ የቲክቶክ የምታይበት ሰዓት እኮ ደርሷል። ፌስቡክ አታይም፣ ፊልም አታይም፣ ዓለማዊ ነገር አትመለከትም፣ ጸሎት እኮ ረዘመ የሚል በሊናችሁ ይመላለሳል ማለት ነው። በዚህ ሰዓት ግን መንቃት ያስፈልጋል። ምን አለ ይሄ ሙሴ ጸልይ፣ ምን ተመስሎ የመጣው ሰይጣን? ከምን ከጸሎት ምን ይበልጣል? ፍቅር ይበልጣልና ምን እንበላል እንጫወት። አሁን እውነት ሰይጣን ፍቅር ስላለው ነው? ፍቅር ስላለው ይመስላቸዋል። አስታወሱ እንግዲህ ፍቅር የለውም። ግን አላማው ምንድን ነው? ጸሎቱን ማቋረጥ ነው የፈለገው። ጸሎቱን ማቋረጥ። ስለዚህ እንጫወታል እኔ በእናንተ ፍቅር ተስቤ ከቤታችሁ መጣሁኝ፣ እናንተ ፍቅራችሁ ደስ ብሎኝ ደስ ብሎኝ የእናንተ ፍቅር አገብሮኝ ነው የመጣሁት አላቸው። አያችሁ ሰይጣን ምን ያክል እስከ የት ድረስ እንደሚሄድ። በእናንተ ፍቅር ተስቤ ነው የመጣሁት፣ እናንተም ቦታዬን ላሳያችሁ ኑ ብሎ እኔ የምኖርበትን ቦታ ላሳያችሁ ብሎ ወሰዳቸው እኔ የምኖርበትን ቦታ ላሳያችሁ ብሎ ወሰዳቸው ይላል። ከዛ በኋላ እንዲህ አላቸው። አንድ ትእዛዝ ሰጣቸው። እዚህ ጋር ነው እንግዲህ መሰረታዊ ጉዳይ የጸሎትን ትርጉም በመጸል ላይ የምናገኘው ነገር ባለመጸል ላይ የምናጣቸው ነገሮችን በደንብ አስተውለን መስማት ስላለብን ነው። ከእናንተ እኔ በልጣለው፣ እኔ አማትብላቸዋለሁና እናንተ አታማትቡ አለ። ስለዚህ ከእናንተ ማን ይበልጣል አለ። እኔ የበልጣለውኝ። ስለዚህ ምን አትበሉ፣ አታማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ እንዳታማትቡ፣ እኔ ከእናንተ በልጣለሁ። በቅድስና ማለት እኮ ነው። እንግዲህ አያችሁ ብልጠቱን አስተውሉ። እንግዲህ ስለዚህ እንዳታማትቡ፣ ስመ እግዚአብሔርም አትጥሩ፣ የእግዚአብሔርን ስም አትጥሩ ብሎ ልሙጥ የሆነውን ገድል የሚገርማችሁ ነገር ልሙጥ የሆነውን ገድል ባሕር አስመስሎ አሳያቸው። ከዚያ በኋላ የምትሃት መርከብ አምጥቶ በዚያ ላይ ተቀምጦ ንግቡ አላቸው። በምትሃት ነው የሚያሳየው። እንግዲህ መርከቡን የሚያሳየችው በምትሃት ነው። ምን አላቸው? ንግቡ አላቸው። አንዱ ገባ፣ ልክ እንዳዘዘው ማለት ነው። አንዱ ገባ፣ አንዱ ግን ምን አለ? ምንስ ቢሆን ፊቴን ሳላማትብ፣ ስመ እግዚአብሔር ሳልጠራ፣ በስምሀብ ሳልል፣ ጸሎት ሳላድር፣ የእግዚአብሔር ስም ሳልጠራ እንዴት ከባሕር እገባለሁ ብሎ በስምሀብ ወሁሉ መንፈስ ቅዱስ አህዱ አምላክ ብሎ ቢያማትብ ሰይጣኑ እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል ይላል። እንግዲህ አስተውል፣ አያችሁ ጸሎት ሳያደርግ የገባው ጠፋ። ጸሎት ያደረገው ይሄ በስመ አብ ያለው ምንም ቢሆንም እኮ ማማተብ አለብኝ ያለው ያማተበው ጸሎት ያደረገው ዳነ። ማንን አራቀ? ሰይጣንን አራቀ። እና ጸሎት ባለማድረግ እንጠፋለን። ጸሎት በማድረግ ደግሞ እኛን ሊያጠፋን እኛን ከምድረገጽ እንደ ጢሳትኖ እንደ ትቢያብኖ ሊያጠፋን የተዘጋጀውን ሰይጣንን በጸሎት ጋሻ ማሸነፍ እንችላለን ማለት